እንኳን ደህና መጣ። እንኳን ደህና ቆያችሁ። ጠቅለል አድርገን ስለ ሰንደቅ ዓላማ ነው ስናወራ የቆየ ነው። ሰንደቅ ዓላማ እና የሀገር ክብር እያነሳን ሬዳ ላይ የነበረ የተለመደ ልምምድ አለ። አደባባዩ ላይ የኢትዮጵያ ሰንደቅ ዓላማ በሚዘመርበት በሚሰቀልበት ሰዓትና በሚወርድበት ሰዓት የሕዝብ መዝሙሩ ይከፈታል። ሁሉም ሰው ቆሞ ነው ይሄ ሁነት የሚካሄደውና ሰንደቅ ዓላማ ለአንተ የሚሰጠን ትርጉም ከዛን ጀምርና ጥቂት ነገር ማለት እንዴ። ሰንደቅ ዓላማ ለኔ ለሁላችንም በተለይ እኔ የሀገሬ መልክ የሀገሬ ገጽ፣ እና የኢትዮጵያውያን መሰባሰቢያ ምልክት ሆኖ ነው የሚሰማኝ። እኔ ሀገሬ መልኳ ብለህ ብትለኝ ገጿ ብለህ ብትለኝ የኔ ሰንደቅ ነው ያ። ሁሌ የኢትዮጵያን ሰንደቅ ዓላማ ሳይ የሀገሬን ሰንደቅ ዓላማ ሳስብ መልኳ ገጿ ሰማዩም ቀና ስል መስኳም ሀገሬን ይመስላል። እና የሀገሬ ቀለሟ፣ መልኳ፣ ስሪቷ ነው የሚመስለኝ። እና መሰባሰቢያ ገመዱ እሱ ነው። ከቀለም የተሻገረ ነገር እንዳለው ይሰማኛል እኔ ከምናየው አረንጓዴ፣ ቢጫ፣ ቀይ ብለን ከምንጠራው ከቀለሙ የሚሻገር ውስጡ ብዙ ትርጉም ያለው ብዙ ታሪክ ያለው ብዙ አሰባሳቢ አስተሳሳሪ ነገርን የያዘ የማንነታችን አንድ ካስማ ወይም ልክ እንዳልከው ሸብ መደረጊያችን ይመስለኛል። ሰንደቅ ዓላማ ሊሰጠው የሚከበው ክብር ምንድን ነው ብለህ ነው ትገልጽ? እንዲህ ራስህን ለራስ የሚሰጥ ክብር መገለጫ እንዴት ነው የምናስበው? የኢትዮጵያ ሰንደቅ ዓላማ ኢትዮጵያውያን መሆን እድለኝነት ነው የሚያስብል ሰንደቅ ነው ያለን። ለምሳሌ በዓለም ላይ በኢትዮጵያ ሰንደቅ ዓላማ ልክ ሌሎች ሀገራት የቀዱት ሰንደቅ ዓላማ የለም። በፈቃድ የእንግሊዝ ሰንደቅ ዓላማ የብዙ ሀገራት ሰንደቅ ዓላማ ሆኗል፣ ግን በጉልበት ነው። ቅኝ የገዟቸው ሀገራት በጉልበት የእንግሊዝን ሰንደቅ ሰቅለዋል። እኛ ግን ሰንደቃችንን አፍሪካ ውስጥ በርካታ ሀገራት ከዘጠኝ በላይ ሀገራት በፈቃድ በውዴታ የአፍሪካ ቀለም አርገነዋል። ካሪቢያን አካባቢ፣ ላቲን አሜሪካ አካባቢ በፈቃድ በፈቃድ የነጻነት ምሳሌ ያደርጉታል፣ የሰላም ምሳሌ ያደርጉታል። የአንድነት የመሰባሰብ ምሳሌ ስለሆነ ይህ የኔ ሰንደቅ ዓላማ ብለህ ዓለም ላይ የምትኮራበት ብትገልጸው ብዙ ሰው የሚያውቀው ከለር፣ የሚያውቀው ቀለም፣ የሚያውቀው ምልክት ነው የኢትዮጵያ ሰንደቅ ዓላማ። ስለዚህ ኢትዮጵያውያን በሰንደቃችን የምንኮራ ሕዝቦች ነን ብንል መታበይ አይደለም። እንደውም ሲያንሰን ነው። የኛ ሰንደቅ ለምን በስፖርት ነው ብዙ ጊዜ የኢትዮጵያ ሰንደቅ ዓላማ የሚነሳው? በጀግንነት ማንሳት ትችላለህ። ዓለምን ነፃ ስናወጣ አድዋ ላይ የተያዘ ሰንደቅ ነው። ዓለም ነጻ ወጥቷል ባዶ። ለምን የጥቁር ህዝብ ሳይሆን የዓለም ህዝብ ከጭቆና ነጻ ሲወጣ፣ ከቅኛ ገዛ ሲሸነፍ፣ ነጭ በጥቁር አይሸነፍም የሚለው ተረት ሲሆን ያ ሰንደቅ ተይዟል። ኢትዮጵያ ለዓለም የሰላም ጓድ በማዋጣት ከአፍሪካም ከብዙ የዓለም ሀገራት ቀደምት ናት። ኮሪያ ስንዘምት የዓለም የሰላም ጓድ ሆነን የእኛ ሰንደቅ ከዓለም ላይ ተብለብልቧል። እዚህ ጎረቤት ሶማሊያ ስናረጋጋ ሰላም ጓድ ስንሆን፣ ጎረቤት ሱዳን ዳርፉር ስንሄድ፣ ላይቤሪያ ስንሄድ፣ ሩዋንዳ ስንሄድ፣ ኮንጎ ስንሄድ የኢትዮጵያ ሰንደቅ ዓላማ በከፍታ በኩራት በሰላም መድረክ ተውለብልቧል። ሊግ ኦፍ ኔሽን ላይ እኛ የተባበሩት መንግስታትን ስናቋቁም አንድም የአፍሪካ ሀገር አባል ባልነበረበት ጊዜ የእኛ ሰንደቅ ዓላማ ተውለብልቧል። ስለዚህ የኢትዮጵያ ሰንደቅ ዓላማ ስንል ኢትዮጵያውያን ሰንደቅ ዓላማችን አሁን፣ ዛሬ፣ ትላንት፣ ከትላንት ወዲያ አያለም በማንኛውም ሰዓት የኩራታችን ምንጭ ብቻ ሳይሆን የማንነታችን የመሰባሰቢያችን፣ አንድ የሚያደርገን በጭራሽ የማንደራደርበት የኢትዮጵያ የሰላም ጓዶች፣ የኢትዮጵያ የመከላከያ አባላት፣ የመከላከያ ሰራዊት አባላት ደረታቸው ላይ ክንዳቸው ላይ አድርገውት ለኢትዮጵያ ሞተዋል፣ ተጠቅልለውበት ራሳቸውን አጥፍተዋል። ስለ ሀገራቸው በየብስ ላይ በየትኛውም የኢትዮጵያ አካባቢ ከራስ ዳሽን እስከ ዳሎል ይውለበለባል። በአንድነት በሚያስደስት መንገድ በባህሩ ላይ የእኛ መርከቦች በሄዱበት ሁሉ ይውለበለባል። በሰማዩ ላይ የኢትዮጵያ አየር መንገድ የአፍሪካ ኩራት በየትኛውም ዓለም ሰማይ ላይ ይበራል። ሰንደቃችን ህዋ ላይ ሄዷል። ሳተላይት አምጥቀናል። ስለዚህ የእኛ ሰንደቅን የኢትዮጵያ ሰንደቃ አላማ ብለን ስንል በልኬቱ አንዳን ባንዲራ ሲባል በጣም ኦፌንዲንግ ነው፣ በጣም ያናዳለ። ጣሊያን የሰጠን ወርድ ነው፣ በጣሊያንኛ ነው። ባንዲራ አይደለም። የኔ ሰንደቅ ዓላማዬ ነው፣ መገለጫዬ ነው። ያንተ፣ ያንቺ፣ የእሷ የሁላችን ማሰባሰቢያ፣ የልጆቻችን፣ የአባቶቻችን፣ የእናቶቻችን፣ የአያቶቻችን፣ የሁላችንም ከፍታችን መገለጫ። ከዛ በተጨማሪ አሁን አሁን የሚያስተሳስረን መሰረታችን ስሪታችን ነው። አንዳንዴ እምባህ አይመጣም። እኔ በደርሶ መልስ የሚል ፕሮግራም አለ እሁድ ቤት ላይ እና ሴ ደሴ ዘጠና አመት ነው ደሴ ላይ ሁል ጊዜ ደሴ ፒያሳ ላይ ተቆሞ የኢትዮጵያ ሰንደቅ ዓላማ ጠዋት ይሰቀላል፣ ማታ ይወርዳል። እና ልክ ደሴ ሳልፍ አጋጣሚ ነው ደግሞ አስራ ሁለት ሳል ላይ ህዝብ ቀጥ ብሎ ቆሟል። እና እኔ ቆምኩኝና፣ መቆም አቃተኝ፣ ብርክ ያዘኝ። ማለት ስነ ስርዓቱ በዚህ ልክ ሰው ለሰንደቁ፣ መንገደኛው፣ እብዱ፣ ጤነኛው፣ ፖሊሱ፣ ሚሊቴሪው፣ ቢሄድ ሾፌ ሁሉም ቀጥ አለ። ያ ነው ሰንደቃችን ልኬቱ ብለን የምናስበው ለሁላችን አሁን በተለይ አሁን ያለን ቅድም እንዳልኩት ከዳሎል እስከ ራስ ዳሽን በየትኛውም ከባቢ የትኛውም የኢትዮጵያ መልካ ላይ ከጠረፍ እስከ ጠረፍ ለእኛ መገለጫችን ለእኛ መተሳሰሪያችን መጋመጃችን ነው ሰንደቅ ዓላማችን አይደል? ደማችን ማለት ነው። አፋሮች እኮ እንደው በጣም አንድ ዝነኛ በማል አላቸው። እንኳን እኛ ግመሎቻችን ኢትዮጵያን ሰንደቅ ዓላማ ይለዩታል። አሁን ማሜ፣ ምንድን ነው ላነሳ ያሰብኩት አሁን አገላለጽ በጣም ደስ ስለሚለ ይዞ ስለሚሄድ፣ አንተም አሁን ይሄ የሰንደቅ ዓላማ መረዳት ከትውልዱ ጋርም አብሮ ማደግ ያለበት እንደሆነ ይሰማኛል። ምንድነው ምንድን መሰራት ያለበት ትውልዱ ጋርም ትምህርት ቤቶች ላይ ከኤሌመንተሪዎች ጋር ብቻ ሳይሆን ነርሰሪዎች፣ ታች ያሉ ልጆች ጋርም ይሄ የሰንደቅ ዓላማ ነገር ይዘውት እንዲያድጉ ምንድን ነው መደረግ ያለበት ትምህርት ቤቶች ያው፣ መገለጫነቱ መንገድ ነው። ልጆች ፋሽን ከፋሽን አልፎ ወደ ፓሽን የመግባት ነገራቸው ፈጣን ነው። አይደል? ህጻናት የሆነ ነገር ከነገርካቸው በተለይ ትምህርት ቤት የሚነገራቸው ነገር ልባቸው ላይ ይታተማል። ይሄ የሰንደቅ ዓላማ ስነ ስርአቱን ፍላግ ሴሪሞኒ የሚሉት ፈረንጆችን በስነ ስርአት ብዙ ትምህርት ቤቶች ላይ በደንብ በቃ እንደ አንድ ህግ ሆኖ ቢከወን። የሰንደቅ ዓላማ ህጎች አሁን እየተተገበሩ አይደለ? አያያዝ፣ አቀማመጥ፣ አሰቃቀል በስነ ስርአት ትምህርት ቤቶች ላይ ቢማሩ ልጆች ሲሰቅሉ ይሄ አጣጥፎ ይዘው መጥተው በአክብሮት አድርገው የመስቀል ስነ ስርዓቱን ቢከወን በጣም ነገ የነሱ መሆኑን ነገ ራሳቸው ያሉበት ልጆቹና ሰንደቁን አገርን ማሳፋት ከዛ ደግሞ ሁልጊዜ የድሮውን ብቻ ሳይሆን የአሁን ታሪክን ለመስራት ይመቻል። ሰንደቅ ዓላማህን ይዘህ ለሀገር በማንኛውም መስክ መሰማራት ጀግንነት ነው። ድሮ ጀግንነት ማለት ጦርና ጋሻ ይዞ አርበኝነት አይደለም። አሁን እኛ ስለ ሰንደቅ ዓላማ ቀን በዚህ ልክ ማውራታችን የዚህ ጊዜ አርበኛ ነን። ስለዚህ የየዘመናችን የዚህ ትውልድ አርበኛ የዚህ ትውልድ ሰንደቃን ይዞ ለመሄድ እንደ አትሌቶቹ በዓለም አደባባይ መቆም ብቻ አይደለም፣ አይደለ፣ እየተሰማራንበት ነው። በሳይንስ በምርምር በጥናት በሁሉም ዘርፍ ኢትዮጵያውያን ስንሰራ ሰንደቃችንን ከፍ እናደርጋለን ሰንደቃችን ከትውልድ ወደ ትውልድ በኩራት ይተላለፋል ይሄ ስራን የሚወድ ጠንካራ እጁም አእምሮውም የተፍታታ ግን በዛ ሰንደቅ ማንነት በዛ ሰንደቅ አሰባሳቢነት ያለ በኢትዮጵያ ሰንደቅ ዓላማ አሰባሳቢነት ውስጥ ያለው ታዳጊ ያለችው ህጻን ያለው ህጻን ያንን ይዞ እንዲያድግ ይስፉት እስኪ እራሳቸው በዳንቴል፣ በኪሮሽ ይስሩት። ሀገር መስራት ነው። ሰንደቀህን በዛው ልክ እንደዚህ አርማውን ኢንግሬቭ ያርጉት። በሸክላ፣ በእንጨት ትምህርት ቤቶች ስቲምድ በከለር ብዙ ጊዜ ልጆች ካያችሁ እኮ የቤት ስራ ሲሰሩ ስዕል ሲሰሩ መጀመሪያ የሚሰሩት ትምህርት ቤት ግቢ ከዛ የቆመ ሰንደቅ ዓላማ ነው። ውድድሮች ይዘጋችሁ ስለ ሰንደቅ ዓላማ ስለ እንዴት ይገልጹታል። አሁን እኔ በጣም ወደዋለሁ፣ ሰንደቃችን ኑሪ ኑሪ የሚል የጸጋዬ እሸቴ ድሮ ዘፈን እና ኮርተሽ አኩሪ ኮርተሽ አኩሪ በጣም የሶስት ሺህ ዘመን የደም ያጥንት አሻራ ምልክት። ይሄ የእኛ ዘመን ደግሞ ልጆቻችን በኛ ዘመን ደግሞ አባቶቻችን ሰንደቅ ዓላማችንን በስርዓት በጥንካሬ በመለወጥ ድህነትን ለውጠው የእኛ ሰንደቅ ዓላማ የትኛውም የዓለም አጽናፍ ላይ ከፍ እንዲል እንዲታወቅ የሚያደርጉ ልጆች መፍጠር አለን። ስኬቶቻችን ብለን የምንጠራቸው ትልልቅ ፕሮጀክቶቻችን ላይ ሰንደቅ ዓላማው ጋር ለመስፋት የሚደረገው ሙከራ ከዚህ ጋር የሚያያዝ ይመስለኛል። ለምሳሌ ካስታወስም ታላቁ ኢትዮጵያ ሕዳሴ ግድብ ምርቃት ላይ የመጀመሪያው ነገር በግራም በቀኝም በኩል የነበረው ኢትዮጵያ ሰንደቅ ዓላማ ነው። ምሽት ዋዜማው ላይ የነበረውን አጠቃላይ ድባቡን ካስታወሳችሁት በላይት የተሰራው አጠቃላይ ኢትዮጵያ ባንዲራ ኢትዮጵያ ሰንደቅ ዓላማ ነበረ የተሰራው። ይሄ ትልቁ ማሸነፍ ምልክታችን ወይም ደግሞ የ14 ዓመት የውጣ ውረድ የኢትዮጵያ ውጣ ውረድ መቋጫና የስኬቷ ማከናወኛ ታላቁ ግድብም ብስርቱ የተደረገው በኢትዮጵያ ሰንደቅ ዓላማ ነበር። በተለይ ደግሞ መመረቁ ብስርዓት በተደረገበት ዋዜማ ምሽት ላይ አብዛኞቹ ስሜታዊ የሆነው ነበረ። እንግዲህ በካሜራ እየተመለከትናቸው ነበረ በቴሌቪዥን መስኮቶቻችን እና ብሔራዊ መዝሙሩ ሲዘመር ባንዲራው ወደ ላይ ከፍ እያለ ሲሰቀል እንግዲህ ጠቅላይ ሚኒስትራችንን ጨምሮ ስሜት የሆነ ሁነት ነበረ። የነበረው ብዙ ጊዜ ሰንደቅ ዓላማን ስናነሳ አባት እናቶች የከፈሉልን ዋጋ በማሰብ ነው አይደል? እንባችን ሚሞላው። ወዲህ ደግሞ የሀገርን ከፍታ ስናስብ ደግሞ ሰንደቅ ዓላማ የሀገራችንን ከፍታ ሀገራችን ከፍ ብላ እንድታያለንን መሻት ስናስብ ቀደም ሲል እየገለጽ ነው እንደ ነበረው ደግሞ እችን ሀገር ለማቆየት ለማዝለቅ፣ ለትውልድ ለማሸጋገር የተከፈለው መስዋዕትነት በአይናችን እንዲሞላ ያደርጋል። አንተ ደግሞ በእሁድ ቤት በደርሶ መልስ ብዙ ቦታዎች ከሀገር ውስጥ የሄድክ የጎበኘህ እየተመለከትክ ነው። የሀገር ፍቅር፣ ኢትዮጵያ ብዝሃነት ያለባት ሀገር ናት። ግን ደግሞ ስለ ሀገራችን ስናስብ የሚሰማን ስሜት የጋራ የሆነ ነገር ያለን ይመስለኛል። እንዴት አገኘኸው? የሀገር ፍቅር ስሜት ውስጥ እንዴት ነው የሚገለጸው? ኢትዮጵያ በኢትዮጵያውያን ልብ ውስጥ ታትማለች ካልን ማህተሙ ሰንደቃችን አደለ? እርግጥ እኛ የምናውቀው የእኛነታችን ማህተም፣ በተለይ አሁን አሁን ደግሞ እኛ ምንድን ነው ሊያሰባስበን የሚችለው የእኛ መገለጫ ሰንደቃችን መሆኑን በደንብ መግለጽ ግድ ነው፣ እየተደረገም ነው። ብዙ ቦታዎች ስትሄጂ በተለይ ጫፍ ስትወጪ ሰንደቅ ማየት በጣም ደስ እኔ አሳይታ እሁድ ቤትን ሰርተን ነበርና ጅቡቲና ኢትዮጵያ ቦርደር ላይ መኪኖች ያልፋሉ። ሲያልፉ የኢትዮጵያ ሰንደቅ ዓላማን ያለበት ከኋላ የጻፉ እንደዚህ ለጥፈው ስ በቃል የሆነ አይንህ የሆነ ሰው አይተ ለማየት ተርገብግቦ ይረጋጋልኛል የምትል ልክ እንደሱ ነው። የእኛን ሰንደቅ ዓላማ ስታይ ሁሌ የኢትዮጵያ ኔ ሰንደቅ ዓላማ ይንሳይ ሁል ጊዜ የናፈኩት የመጨረሻው ዘመዴን እንዳገኘው ነው። ፊልም ማድረገው ሁሌ ማልጠግበው የኔነቴ መገለጫ ነው። አቀማመጡ ያን ከተሻፈፈ ጨነቅ ይለኛል። አያያዙ ከተንሻፈፈ ጨነቅ ይለኛል እና በየትኛውም አጽናፍ ስትሄጂ እንግድነት እኛ ኢትዮጵያውያን እኮ የምንሻገረው ወንዝ እንጂ የምንሻገረው ድንበር የለም። ኢትዮጵያ ውስጥ ወንዝ እንሻገራለን፣ ድንበር ግን አንሻገርም። ሁሉም ቦታ የእኔ የአንቺ የእናንተ ነው። እዚህ ቦታ ላይ ሁሉ በኩራት ከዘመዶቼ ጋር በአንድነት የማወራበት ቋንቋ መገለጫ ምልክቴ ሰንደቄ ነው ሰንደቃችን ነው ያንን በሁሉም ቦታ ታይዋለሽ በክብር አብዛኛው ቦታ ከአዲስ አበባ ውጭ የሄድኩባቸው ቦታዎች ሰንደቅ ዓላማን የሚያከብሩ ትልልቅ ሰዎች ገጥመውኛል ይሄ ሰቅለው አጣትፈው የሚያስቀምጡ ብቻቸውን ሰላምታ ሰጥተው ሰንደቃ የሚሰቅሉ በዚህ በደርሶ መልስ ጉዞ ያስገረመኝ የሰንደቅ ዓላማ እንትን ፍላግ ሴሪሞኒ ደሴ፣ ሀረር ወደ ጅጅጋ ሲሄድ ሀረርም አይቻሉ መንገድ ድንገት መንገድ ቀጥ አሉ። እየሄድን ድንገት ፍ ትራፊኩ ቀጥ አሉ። ከዛ ምንድ ሁሉም ባቻቸ ምንም ቆመ ሰንደቅ ዓላማ ተሰቀ። ጎሬ ደግሞ አንድ የባንክ ጥበቃ ብቻቸውን በጣም እሳቸው አእምሮ ላይ ቀርተዋል። ብቻቸውን በስራ ሰዓት መዝጊያ ላይ ቆመን አየናቸው። አውርደው ጥፍጥፍ አድርገው ይዘዋት ሄደው። በጣም ልብ የሚነካ ይሄ የፍላጋ የሚሰጡት ክብር የሚሰጡት ክብር ግን፣ ሁሉም ቦታ ወታደሮች ደረት ላይ፣ የፖሊሶች ትከሻ ላይ፣ የፖሊሶች ምንድን ነው ስታየው በጣም ደስ ይልሃል። መለመኛ በነገራችን ላይ በሰንደቃው በሰንደቅ ዓላማው በባንዲራው እኮ ብለህ ትድናል። መለመኛ ነው። ምንድን ነው አንድ ሰው በሕግ አምላክ በሰንደቃው በባንዲራው ይሄ እኮ ራሱ አንድ ነው። በዛ እምቢ አይልህም አደለ? ሀገርን መግፋት ነው ስለዚህ መማፀኛም ነው መሰባሰቢያ ነው መዳኛ ነው ሀይማኖታዊ በሆነ መንገድ አናየው የኛው ግን በዚህ በዓለማዊ ሁኔታ በጂኦፖለቲክስ መገለጫችን መሰባሰቢያችን መማፀኛችን እርስ በርስ መዋደጃችን እምቢ ባይን ማቆሚያችንም ነው በሰንደቀው በባንዲራው ተለምዷል አይደል? ስለዚህ ይሄ ብዙ ቦታዎች ደግሞ ህጻናት ላይ ህጻናት ሰንደቅ ዓላማን የሚይዙበት ህጻናት ሰንደቅ ዓላማን የሚያዩበት ከድርሶ በልስ ውጭ ጉዞ ከአዲስ አበባ ዷ በእግረ ሄጅ ያለው ና ብዙ ጊዜ የኢትዮጵያ ሰንደቅ ዓላማን ተሸክሜ የመሄድ እንትኑ ነበረኝ እና ልክ ሴት ልጆች ልክ ሰንደቅ ዓላማውን ሲያዩ በቃ ይሮጣሉ። ባንዲራ ባንዲራ፣ ዘንድ ኢትዮጵያ ኢትዮጵያ፣ በጣም ደስ በሚል ሁኔታ ይህን ያህል ክብር ያለውነ ይህን ያህል አገሬን የሚገልጽ ነገር ነው የሚል ኢሞሽናል፣ ስሜታዊ የማድረግ ነገር። ቅድም እህቴ ጀምራው ነበር ሕዳሴ ግድብ ሲገነባ ድሮኖቹ የኢትዮጵያ ሰንደቅ ዓላማ ሲሰሩት በቀደም ራሱ የኢሬቻ ዕለት የኢትዮጵያ ሰንደቅ ዓላማን ሰማይ ላይ ሲሰሩት ስታይ፣ ሰማዩን ዛሬ ገና ያየኸው ነገር እኮ ነው የሚመስለው። ልክ ያንተ ሰንደቅ ሰማዩ ላይ ሲሆን አሁን ገና ያየኸው ነው የሚመስልህ። ና የኢትዮጵያ ሰንደቅ ዓላማ ለኢትዮጵያውያን ለእኛ ከመሰባሰቢያችን ከመዋደጃችን አንድ ከመሆናችን በተጨማሪ ሰርክ አዲስ የሆነ መገለጫችን ሁልቀን ቀን አዲሳችን፣ ሁልቀን ለነገ ብሩህ ተስፋ ሰንደቃችንን ሰቅረን ለነገችን አችን ቃል የምንገባበት ማሜ። በጣም ነው የምናመሰግነው በጠዋት መተ እንደዚህ አይነት ቆንጆ ቆይታ ስለሰጠን በጣም ነው የምናመሰግነው። እንግዲህ ሰንደቅ ዓላማችን የማንነታችን መታያ ምልክት ነው። ሁላችንም ይሄንን በህይወታችን በቤታችን ውስጥ ያለውን ነገር ማየት መፈተሽ ለልጆቻችን ምን እያስተማርን ነው የሚለውን ነገር መመልከት ያለብን ይመስለኛል። መሐመድ ካሳ በጣም ስለሰጠ ነው፣ በጣም እናመሰግናለሁ። በጣም አመሰግናለሁ። ሁላችንም እንኳን ለሰንደቅ ዓላማችን ቀን አደረሰን፣ አደረሳችሁ። አንድ ነገር ብቻ፣ አንዳንድ ሀገራት ከኢትዮጵያ ስትወጣ ብዙ ሰዎች እቤታቸው ላይ ሰንደቅ ዓላማ ይሰቅላሉ። በጣም የገረመኝ እኔ የደነቀኝ ማዳጋስካር የሚባል ሀገር የሚሄድ እድል ነበረኝና ማዳጋስካር ማዳጋስካር ገጠር ሰባት መቶ ኪሎ ሜትር ገጠር ሄጅ ገጠር ውስጥ ለውስጥ ሄጃለሁና ሁሉም ቤት ማለት ይቻላል ቤታቸው ላይ ሰንደቅ ዓላማቸውን ሰቅለዋልና ቅንት ነው ያልኩት። በቃ እና እንደው ሰኞ ዕለት ኢትዮጵያውያን በሞላ በየቤታችን ገጠር፣ ከተማ፣ ሁሉም ቦታ ሰንደቅ ዓላማችንን ከፍ አድርገን ከልጆቻችን ከቤተሰቦቻችን ጋር ሰቅለን አንድነታችንን ሰላማዊነታችንን እናሳይ። እንኳን አደረሰን። በጣም እናመሰግናለን ማሜ ቴንክ ዩ። በጣም መልካም፣ በጣም ጥሩ መልእክት ነው። እኛ ተቀብለን እኛም ቤታችን ውስጥ ሰንደቅ ዓላማ ሰቅለን ነው የሰኞ እለት የሰንደቅ ዓላማ ቀን የምናከብረው።